ሰላም አለይኩም ወራህመቱላሂ ወበረካቱህ፣ ሀዋቢ እንዴት ናችሁ? ጫማዎች ለምትፈልጉ በጣም የሚያማምሩ ጫማዎች ገብቷል። ሳይዝ አላቸው፣ ከለር አላቸው። ማዘዝ ትችላላችሁ ውዶቼ ማሮቼ። እንደሚያምር

ከተወለዱት ከታላቁ ነቢዩ ዓለይሂ ሰላቱ ወሰላም በሁለት ዓመት ያንሳሉ። የዘር ሐረጋቸውም እጅግ የተከበረና የታፈረ የቁረይሽ ነገድ አንዱ ክፍል በስድስተኛው የዘር ግንዳቸው ከነቢዩ ለ ሰላት ወሰላም ጋር ይገናኛሉ። ዋና ስማቸው አብዱላህ ይባል ነበር። እጅግ የተለመደው ቤተሰባዊ ስማቸው አቡበክር በመሆኑ አብዱላህ መባላቸው ከመረሳት ደረጃ ደርሰ አቡበክር ኢስላምን ከተቀበሉ በኋላ